እዚህ ጋር ስለምትመለከቷት ሴት በጣም በተደጋጋሚ በሶሻል ሚዲያ ላይ የመጣላችሁ እንደሆነ ይታወቃል። ነገር ግን እውነት ነው ወይስ ሀሰት ነው በሚል እንግዲህ በጣም ብዙ ሰዎች ሜሴጆችን ይልኩልኛል፣ እና የዚህ ሴት ታሪክ እውነተኛ ነው ወይስ ሀሰት ነው በሚል ብዙ ኢንቦክስ የተደረጉልኝ መረጃዎች አሉ። ጥቂት ነገር ልንገራችሁ። አንደኛ ይሄ ሀሰተኛ መረጃ ነው። ቶሬንዛ ከሚባል ሀገር ነው የመጣችው። ፓስፖርቷ የዛ ሀገር ነው የሚያሳየው። ከዛ በአሜሪካ ውስጥ በሚገኝ ጄፍ ጆን ኤፍ ኬኔዲ ኤርፖርት ውስጥ ደግሞ ፖሊሶች ያዟት። ከዛ አንድ ቤት ውስጥ ለአራት ሰዓት ካስቀመጧት በኋላ መልሰው እዛ ቤት ውስጥ ሲያዩት የለችም፣ ጠፋች የሚል ነው ሚዲያ ላይ እየተሰራጨ የሚገኘው። ነገር ግን ይሄ ሀሰት ነው። አንደኛ እንደዛ የሚባል ሀገር በዩናይትድ ኔሽን ውስጥም የለም፣ ዓለም ላይም የለም፣ እስካሁን ድረስ የተመዘገበ ዳታ ቤዝ ውስጥም የለም። አንደኛው ይሄ ነው። ሁለተኛው ሲሰራጭ ከነበሩ መረጃዎች መካከል የጆኔፍ ኬኔዲ ኤርፖርት አሜሪካ ውስጥ የሚገኘው ማለት ነው ሪፖርት አድርጓል ፖሊስ ተብሎም ተዘግቧል። ይሄ ውሸት ነው። የጄ ኤፍ ኬ ኤርፖርት ሪፖርቶችን አይቻለሁኝ እንደዛ የሚባል አንድም የቀረበ ሪፖርት የለም። ከዛ ባለፈ ደግሞ አለም አቀፍ ኦፊሻል የሆኑ ሚዲያዎችንም ለማየት ሞክሬያለሁኝ አንድም ኦፊሻል የተመዘገበ በአለም ላይ ካሉ ሚዲያዎች አንድም የዘገበ የለም። ይሄም የአሜሪካ ፖሊስም ያወጣው መግለጫ የለም። ስለዚህ በሀሰት የተለቀቀውን መረጃ አብዛኛዎቹ እያሰራጩት ይገኛሉ። በመሆኑም ይህ መረጃ ሀሰት ነው።